ብዙ ነገራችሁ ተመሳሰለብን አልን። ምን ይጠበስ? አሁን ይሄ ኢሹ ሆኖ ይሄ ህዝቤ እንጫጫል እንደ አዲስ። አረ እናንተ ጋይስ፣ ሰይፉ ምናምን ደግሞ ምን ሆኖ ነው? ሰይፉና ያ ማነው ዝም ጥሩልኝ፣ ሰይፉና ያ ማነው ብርት ጥሩልኝ፣ የቲክቶከሩ ፍምስ ስግጥ ፍምስ ምን ሆኖ ነው? ቲክ ፌስቡክ ስገባ እንዳለ ስለ እነሱ ነው የሚወራው እንዳለ ማለት ነው። ሳይፉን እንዲሰቅለው የሰራው ስራ ዝርዝር ዘገባ ፎቶውን ለጥፈው ማለት ነው ፌስቡክ ላይ። ከዛ አዶና አዶና ይላሉ ደግሞ። ምን እንደተፈጠረ የምናለ ብነግሩ ብሄድበት ምን እንደሆነ ታውቂያለሽ? ያብ ልዑል ቤት እንዳላየው ሲል አትምጣ በቃ ለማለቷ ነው። ለምን ይለዋል? ለምን ይለዋል እንዴ? ለምን እሱ እኮ ይኸውልሽ አሁን ውዴ ያብ ሊያም ይገባል ነው እያልኩሻለሁት። መጀመሪያ ላምናት ይገባል። ሄሉን ካላመናት እንዴት ነው ይህ ነገር ሊዘልቅ የሚችለው? እንዴ የራሱ የሆኑትን ሰዎች ሁሉ እኮ አይምጡ ሊል ነው። ነገር ማሰብ የለብሽ ልውልም ብቻ አደለም። በቃ ከሌም አይንጣ ከሌም አይንጣ ብሎ ሊወስን ነው እሱ በህይወቷ ላይ። እኔ ነኝ አለኮ በቀደም፣ አልሰማሽ ወይን? እኔ እርዳ አመሰግናለሁ፣ ገስት መግባት ትለኛለች። ገስት ላኪ እኔ ነኝ አለ እኔ ነኝ ከዚህ በኋላ ከማን ጋር መዋል እንዳለባት ከማን ጋር መዋል እንደሌለባት የምወስነው እኔ ነኝ አላለም። ይሄ እስር ቤት ነው፣ ይሄ ትዳር አልለውም። በበኩል ኔ አንድ ሰው ከወደደኝ ተስማምቶ ይሄኛውን አድርጌ ይሄኛውን አታርግ፣ እንደዚህ እናድርገው ተወያይቶ ነው ህይወት የሚገፋው እንጂ እንደዚህ ሆኖ አደለም። እውነት ስነግርሽ ይሄ እስር ቤት ነው። እስር ቤት ሰዓት ይሰጥሻል፣ ደቂቃ ይሰጥሻል። ማንኛውም ፋሚሊሽ መጠያችን፣ ደቂቃሽን በፖሊስ ተጠብቀሽ አውርተሽ ትሄጃለሽ። ቤተሰብ ይሄዳል፣ እስረኛውም ወደ ስሩ ይገባል። እንጂ ይሄ ትዳር አደለም፣ ኑሮ አደለም። እንዴ ምንድን ነው? ነፃነቷን ከአሁኑ የነፈገ ትነገ ምል ሊያደርግ ነው። ጤባ ጤቤ ነው እንዴ ታቦ እንጂ። ስለዚህ ልዑልን እሷን መወሰን እንደምችል እያሳየችው ነው። በእሱ ፍላጎት ብቻ ሳይሆን እሷን መወሰን እንደምችል አይደለም፣ እሷ ወንድሜ ነው እያለች ስትናገር የከረመችውን ቀርቶ እሱ ያለር የቀድሞ ፍቅረኛ የተብላ ጎትቶ ይዞ የመጣ ያላፈረ ማለት ነው። እንዴት ነው እሷ ሊያሳፍራት የሚችለው? ደግማ ደጋግማ ነግረዋለች። ሲቀጥል ደግሞ ቪዲዮን ዙም አድርጋችሁት መሳሳም የሚባል ነገር የለውም። የምር ወይን እያመሰግናለሁ። እኔም እናት አመሰግናለሁ። ክበርልኝ እጅ ሺለምልም ታፍታ ባለ አዲሶች እስኪ የምትገቡ ታፍታ አድርጉ። አሁን እሺ ትመጣላችሁ። ዩቲዩብ ላይ አትመጡም፣ ቲክቶክ ላይ አትመጡም። የዩቲዩብ ነዋሪዎች፣ ዩቲዩብ ቤተሰቦቼ ኑ። ቲክቶክ ላይ ሞቅ ደመቅን አድርገው ገስት ገብታችሁ ታወራላችሁ። ቲክቶክ ያላችሁ ማለት ነው። እኔ እንኳ አሁን ቲክቶክም ዩቲዩብ እየተጠቀምኩ ነው። ባይ ዘ ወይ፣ በነገራችን ላይ እንዲሁ እንግሊዝኛ ደግሞ ምን ብሎ ነው መጣው እኔ ከየት እያመጣት ነው እንደው? አንዳንዷን ጣልጣል ልማረጋት ነገር አለችብኝ። ሆ ኑ ቲክቶክ ላይ ኑ። ሁላችሁም እዚህ ያላችሁት አይሰማም። አልኦ ኑ ቲክቶክ ላይ ለምድ ማጽፉልኝ ሽ ቲክቶክ አለን የለኝም። ለምን አትሉም? ኢትዮ ብቻ ነው እንዲ ያላችሁ ቲክቶክ የላችሁ ቲክቶክ የላችሁም። አሁን ቲክቶክ ላይ ሰው ስለሌለ ቲክቶክ ላይ ብትመጡ ደስ ይለኛል። ብናወራ ተታዘና እያለን ራሳችን እንደዚህ ያፍታታል። አመሰግናለሁ። አዳዲስ የምጠርሳብታ የምታደርጉልኝ ክበሩልኝ ለምልዬ ልጅ ያመሰግናለኝ ነው። ውድ ሳምልዬ የኔ አስተዋይ ክብር ይልኝ እኔ እናት ላይክ ያረጋችሁ ነገር አዳዲስ የምትገቡ ሰዎች፣ ቤተሰቦች አዳዲስ የምትገቡ ላይክ አርጉኝ። ቲክቶክ ላይ ያላችሁ ታፕታብ አርጉ። ማዘዝ የምትፈልጉ ኦርደር ማዘዝ የምትፈልጉ ንጉቡ ዩቲዩብ ላይ ያላችሁ ቤተሰቦቼ፣ ዱባይ ያላችሁ ኦርደር ማዘዝ የምትፈልጉ ዘዙኝ። ሽፉን፣ ሽቲ፣ ቅባቶች ምናምን አለኝ አለኝ ተሳተፉ። የበረከቱ ተካፋይ ሁኑ። የበረከቱ ተካፋይ ሁኑ። ቅድም ለምንድን ነው ማስታወቂያ ያልሰራውት መጀመሪያ ላይ? አሁን እ ቪዲዮ ቢ ብሎኝ እኮ ነው ቪዲዮ ቢ ያለኝና በንትን ገባው ምክንያቱም ኢንተርኔት